ፍራፍሬ ተመጋቢዎቹ የግብፅ የሌሊት ወፎችና የማንበርግ ቫይረስ ጉዳይ። ይህንን ቫይረስ እንደተሸከሙት የሚገመተው እነዚህ የሌሊት ወፎችና ኢትዮጵያ። የማንበርግ ቫይረስ ለመጀመሪያ ጊዜ የታወቀው በአውሮፓውያኑ 1967 በጀርመን ማንበርግና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ በተከሰቱት ወረርሽኞች ሲሆን 31 ሰዎች በቫይረሱ ከተያዙ በኋላ ሰባቱ በበሽታው ምክንያት ለልፈት ተዳርገዋል። ወረርሽኙ የተከሰተው ከኡጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮች ምክንያት ነበር። መንበርግ ሲሉ የጀርመን ሳይንቲስቶች የሰየሙት ይህ ቫይረስ የሌሊት ወፎች በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ውስጥ በሚገኙ የሌሊት ወፎች ምክንያት እንደሚመጣ ይታመናል። የቫይረሱ ምንጭና መነሻም ፍራፍሬ ውስጥ ከማይጠፉት የሌሊት ወፎች በተሸከሙት ዝርያ የተነሳ እንደሆነ ይነገራል። ታዲያ የግብፅ የሌሊት ወፎች የሚባሉት የወፍ ዝርያዎች እንደተሸከሙት የሚገመተው ይህ ቫይረስ እንዴት ኢትዮጵያ ከተመ? እንዴትስ ወደ ዓለም ዳርቻዎች ተስፋፋ? ቻነላችንን ሰብስክራይብ በማድረግ ይህንን አስገራሚ ታሪክ እንድታደምጡት ጋብዝን። በአፍሪካ በመካከለኛው ምስራቅ በሜዲትራኒያንና በህንድ የሚገኙት በአማርኛ ቀጥታ ትርጉሙ የግብፅ የፍራፍሬ የሌሊት ወፎች ወይንም ኢጂፕቲያን ፍሩት ባት ፍራፍሬና የመሳሰሉትን የአትክልትና የጥራጥሬ ዘሮች የሚመገቡ የአዋፍ ዝርያ አይነቶች ናቸው። ታዲያ ይህንን ቫይረስ እንደሚያስተላልፍ የሚገመተው ይህ የሌሊት ወፍ ዝርያ በአፍሪካ ውስጥ የሚገኝ ብቸኛውም ዝርያ ሲሆን ጀርመን ውስጥ ሊገኝ የተቻለውም ቀደም ብሎ እንደተገለጸው ከኡጋንዳ ወደ አፍሪካ በተወሰዱ የአፍሪካ አረንጓዴ ዝንጀሮች ምክንያት እንደሆነ ይገመታል። የግብፃውያኑ የሌሊት ወፎች ደግሞ ይህንን ቫይረስ ወደ ተለያዩ የአህጉሪቱ ቦታዎች ላይ እንደሚያስተላልፉ ይገመታል። ይህ ፍራፍሬ ተመጋቢው የግብፅ የሌሊት ወፍ ብዙ ጊዜ በሺዎች የሚቆጠሩ ሌሎች የሌሊት ወፎች ባሉባቸው አካባቢዎች ውስጥም ይኖራል። እነዚህ የሌሊት ወፎች በአማካኝ የሰውነት ርዝማኔያቸው ወደ 15 ሴንቲሜትር ወይም 5.9 ኢንች ሲገመት አማካኝ የክንፋቸው ርዝመት ደግሞ 60 ሴንቲሜትር ወይንም 24 ኢንች ይሆናል ተብሎ ይገመታል። ጠንካራ ጸጉሮች፣ እንዲሁም በአጠቃላይ 34 ጥርሶች እንዳላቸውም ይታመናል። ታዲያ ይህ የሌሊት ወፍ ዝርያ ስያሜውም ሆነ መነሻው ኢጂፕቲያን ፍሩት ባት ይባል እንጂ በመላው አፍሪካ፣ በመካከለኛው ምስራቅ፣ በፓኪስታንና በህንድ ሰሜናዊ ክፍሎች ከመገኘቱ ባሻገር በቱርክ ዋና የባህር ዳርቻ በቆጵሮስ ደሴት ላይ ይገኛል። በ2017 በተደረገ ጥናት በግሪክ ካስቴል ሎሪዞ ደሴት ላይም ታይቷል። ይህ የግብፅ የፍራፍሬ ባት ወይም ኢጂፕቲያን ፍሩት ባት የተባለው የሌሊት ወፍ ዝርያ ሞቃታማ እንዲሁም ዝናባማ በሆኑና በተለይ ጥቅጥቅ ደኖች ውስጥ ይኖራል እና በሺዎች የሚቆጠሩ ሰዎች በሚገኙባቸው አካባቢዎች ውስጥ የመኖር ዝንባሌም አለው። በተለይ ብዙ የፍራፍሬ ዛፎች ውስጥ ወይም ደኖች ባሉባቸው ቦታዎች ሁሉ ጎጆዎቹን ማቋቋምም ይመርጣል። ታዲያ እነዚህ የሌሊት ወፎች ሰዎች ለምግብነት የሚያለሟቸውን ፍራፍሬዎች ስለሚመገቡ በቀላሉ ቫይረሳቸውን ማስተላለፍ ይችላሉ። በእርግጥ የቱርክና የቆጵሮስ ገበሬዎች እነዚህን የሌሊት ወፍ ዝርያዎች በጸረ ተባይ መርዝ ለማጥፋትና ለመመረስ ጥረት አድርገዋል። እነዚህ የግብፅ የፍራፍሬ የሌሊት ወፎች ወይም ኢጂፕቲያን ፍሩት ባቶች የማርበርግ ቫይረስን ወደ ሰዎች ሊያሰራጩ እንደሚችሉ ተገምቷል። ነገር ግን በ2018 የተደረገ ጥናት ደግሞ በሰው ልጆች ላይ የማንበርግ ቫይረስ በሽታ እንደሚያስከትሉ የተገመቱት እነዚህ የአዕዋፋት ዝርያዎች በትክክልም ሙሉ በሙሉ ይህንን ቫይረስ እንደሚያስተላልፉ እርግጠኛ ለመሆን ተጨማሪ ጥናቶች እንደሚያስፈልጉ ደምድመዋል። ይሁን እንጂ ይህ ቫይረስ መነሻ እንደሆነ የሚገመተው ፍራፍሬ ተመጋቢ ከሆኑት ኢጂፕቲያን ፍሩት ቫቶች ነው የሚል ድምዳሜም አለ። ከኢቦላ ቫይረስ ጋር ተመሳሳይነት እንዳለው የሚታመነው ቫይረሱ ፋይሎ የተባለውን የቫይረስ አይነት መያዙ ደግሞ ሁለቱም በሽታዎች ተመሳሳይ የህመም ምልክቶችና የሞት መጠን እንዲኖራቸው አድርጓል። የዓለም ጤና ድርጅት እንደገለጸው ከሆነ የመንበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካኝ ግማሹን ይገድላል። ባለፉት ጥቂት ዓመታትም የማንበርግ ቫይረስ በኢኳቶሪያል ጊኒ፣ ጋና፣ ዲሞክራቲክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ዙምባብዌ፣ ሩዋንዳ፣ በአውሮፓውያኑ 2005 ደግሞ በአንጎላ ወረርሽኙ ተከስቶ ከ300 በላይ ሰዎችን ገድሏል። በተቀረው ዓለም ግን ባለፉት 40 ዓመታት ውስጥ በማንበርግ ቫይረስ የሞቱ ሁለት ሰዎች ብቻ ናቸው አንደኛው በአውሮፓ ሲሆን ሌላኛው ደግሞ በአሜሪካ ነው። ሁለቱም ግለሰቦች ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው ነበር ተብሏል። እንደ ጤና ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ የተከሰተው በሩዋንዳ ውስጥ በመስከረም 2024 መጨረሻ ላይ ነው። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን የሩዋንዳ ጎረቤት የሆኑት ኡጋንዳ እና ታንዛኒያ በ2017ና 2023 የማንበርግ ወረሽኝ እንደተገኘ ሪፖርት አድርገው ነበር። አሁን ደግሞ ኢትዮጵያ፣ ግብጽ ይህንን ቫይረስ ሙሉ በሙሉ ከሀገሪቱ እንደጠፋ በቅርቡ ይፋ ያደረገች ሲሆን የቫይረሱ ምንጭን ከኢቦላ የመጣ የቫይረስ በሽታ አይነት መሆኑን ታምናለች እንጂ አንዳንድ ጥናቶች እንደሚያሳዩት ኢጂፕቲያን ፍሩት ቫቶች ይህንን የማንበርግ ቫይረስን ያስተላልፋሉ የሚለውን ነገር ግብፅ የምትቀበሉ አይመስልም። ይህንን ቫይረስ ለመከላከልም ሆነ ለማከም ምንም እንኳን ሙከራዎች የተደረጉ ቢሆኑም ለቫይረሱ የተለየ ሕክምና ወይንም ክትባት የለውም። ለሕክምና የሚያገለግሉ የተለያዩ የደም ውጤቶች መድኃኒት፣ እንዲሁም የበሽታው መከላከያ መንገዶች እየተዘጋጁ ይገኛሉ ሲል የዓለም ጤና ድርጅት ደጋግሞ ይገልጻል። ዶክተሮች ሆስፒታል ለሚገኙ ህሙማን ብዙ ፈሳሽ በመስጠትና የፈሰሰውን ደም በመተካት ህሙማኑን ለማስታገስ ይሞክራሉ። ጋቤ የተሰኘው ዓለም አቀፍ የጤና ተቋም እንዳለው አፍሪካ ውስጥ ያሉ ሰዎች ከጫካ በአደን የሚገኝ ስጋን ከመመገብ መቆጠብ አማራጭ እንደሆነ ይመክራል። እንዲሁም ወረርሽኙ በተከሰተባቸው አካባቢዎች ያሉ ሰዎች ከአሳዎች ጋር ያላቸውን ንክኪ ማስወገድ ቫይረሱ የያዛቸው ወንዶች የህመሙ ምልክት ከታየ በኋላ ቢያንስ ለአንድ ዓመት ያክል ወይም የዘር ፍሬያቸው ሁለት ጊዜ ቫይረሱ እንደሌለበት እስኪረጋገጥ ድረስ በግንኙነት ወቅት ኮንዶም መጠቀም አሊያም መታቀም እንደሚኖርባቸው ያሳስባል። በቫይረሱ የሞቱ ሰዎችን የሚቀብሩ ሰዎችም አስክሬኑን ከመንካት መቆጠብ አለባቸው። ይህ ጊዜያዊ መከላከያ መንገድ ነው። ለሁሉም መረጃውን ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑ።